ንግድ ውስጥ ከፍተኛ አስተዋጽኦ ስለሚያበረክተው በሀገራችን ከፍተኛ የውጭ ምንዛሪ ከሚያስገኙ ዘርፎች መካከል አንዱ ስለሆነው ስለ ሆርቲካልቸር ዘርፍ የምግብ ሉዓላዊነትን ለማረጋገጥ ከፍተኛ አስተዋጽኦ የሚያበረክተው የሆርቲካልቸር ዘርፍ እየገጠሙ ስላሉ ችግሮችና የመፍትሄ ሀሳቦች የአትክልትና ፍራፍሬ አምራቾች፣ ኤክስፖርተሮች፣ እንዲሁም ኬሚካል አቅራቢዎች ከዛም አለፍ ሲል ደግሞ በርካታ የተለያዩ ሀገራት የውጭ ዲፕሎማቶችና ባለሀብቶች ስለተሳተፉበት ስለዘጠነኛው ሆርቲ ፍሎራ ኤክስፖ በዛሬው ኤንቢሲ ቢዝነስ ፕሮግራማችን እንቃኛለን። ሰላም ሰብለኔ። ሳምንታዊው ኤንቢሲ ቢዝነስ ፕሮግራማችን እንሆ ተጀምሯል። ሰርካለም አበበ ይባላል። ጀማል ሙሳ ይባላለሁ። ከአፋር ኢንዱስትሪና ኢንቨስትመንት ቢሮ ነው የመጣ ስሜ ቅድስት ቲመር ይባላል። የመጣሁትን ከኢላይት አግሮ ፋርም ነው። አዲሱ አባት እባላለሁ። ከአላጌ ግብርና ኮሌጅ ነው የመጣሁት። ክብሮም ተክለ ሃይማኖት ይባላለሁ። ከጊዳቦ ኢንቴግሬትድ ፋርም ወይም ጊዳቦ የተቀናጀ ግብርና ነው የመጣሁት በሲዳማ ክልል ከሀዋሳ ወደ መቶ ኪሎ ሜትር ርቀት ላይ የሚገኝ እርሻ ነው። አስቴር ቀና ይባላለሁ። ምሰራው ድሮይተርስ ኢኖቬሽን የሚባል የደች ካምፓኒ ነው። እስማኤል ያሲን እባላለሁ። ከባዮላይን አግሮ ሳይንስ አፍሪካ ከዛ ድርጅት ነው የመጣሁት። ቴክኖሰርቭ ነን ገቨርንመንታል ኦርጋናይዜሽን ነው። ኢትዮጵያ ውስጥ መስራት ከጀመረ ከ13 ዓመት በላይ የሆነዋል፣ እና በዋናነት የሚሰራው ኮፊ ላይ ነው። እንደገና ደግሞ አሁን በተጨማሪ በሆርቲካልቸር ዘርፍ መጥቷል። ዛሬ እዚህ ኤክስፖ ላይ የተገኘ ነው ሆርቲካልቸር ፎር ግሮዝ የሚባለውን ፕሮግራም እሱን ይዘን ይህንን ሆርቲካልቸር ላይ የሚሰራውን ስራ ፕሮሞት ለማድረግ ነው በዋናነት የተገኘ ነው እዚህ ፕሮግራም ላይ። እንግዲህ እንደ ፕሮግራም መሳተፋችን ለእኛ ትልቅ ኤክስፖዠር ይሰጠናል። በተለይ በስራችን ሰፖርት ለምናደርጋቸው ኮኦፕሬቲቮች ትልቅ ኤክስፖዠር ነው። ቢዝነስ ኔትወርኪንግ እየፈጠሩ ይገኛሉ። ና ለእኛ ይሄ ትልቅ ኤክስፖዠር ፈጥሮልናል። ስፔሻሊ ለሚያደርጉት ያው ሌላ አዲሽናሊ ቫሊ ነው የሚሆነው ለኛ ግን ኤክስፖርት ለማያደርጉ ወይ ደግሞ ለማያደርጉ የነበር ሰዎችን ጥሩ መነቃቃት የሚፈጥር ነገር ነው ብዬ ነው ወስደው ይሄኛው እና ጥሩ ነገር ነው። ጥሩ አርአያ ነው እና ይሄ ነገር ቢቀጥል ቢቀጥሉበትም በጣም ጥሩ ነው ነው የሚለው ነው። ትልቅ ጥቅም አለው። ምክንያቱም ያው የምንገናኝበት ነው። አምራቹ ገዥን የሚያገኝበት ሰፕላየር የምናገኝበት ብሪደሮች ጋራ ከተለያዩ አቅራቢዎች ጋርና ገዥዎች ጋር የምንገናኝበት ነው እና በጣም ትልቅ ኦፖርቹኒቲ ነው ለኛ በጣም ጥሩ ጠቀሜታ ነው ያላቸው። አክቹዋሊ ይሄ ነው የምልሽ ያክል አይደለም። ምክንያቱም እንደ ሀገር አንዱ ውስንነታችንም እዚህ ጋር ነው፣ ያመረትነውን ምርት ማስተዋወቅ አንችልም። አሁን ግን እነኛ አይነት ፕሮግራሞች ሲዘጋጁ እርስ በርስ ከአምራቹ ከነጋዴው ጋር ነጋዴው እርስ በርስ ከአቻ ነጋዴዎች ጋር አምራቹም እርስ በርስ ተመጋጋቢ ነገሮች ስለሆኑ እርስ በርስ የምንገናኝበት ምርቶቻችንን የምናሳውቅበት የኤክስፖርት አቅማችንንም ጭምር ክፍተቶቻችንን የምናይበትና ማስተካከል ያለብንን እያስተካከልን ወደፊት ለምናደርገው ስታንዳርድ የሆኑ ምርቶችን የማምረት ሂደት ከፍተኛ ከፍተኛ ጥቅም አለው። እንደ ሀገርም ደግሞ እሱ ነው የሚፈለገውና ወደፊት ከአፍሪካ ብሎም ደግሞ ከዓለም ያሉ ገበያዎች ጋር በመገናኘት ውጭ ገበያችንን መጨመር የሚያስችል ሁኔታ ነው ያለውና ጥሩ ጥሩ ነው። ለእኛ በተለይ እንደ ሀላጌ ብዙ ነገሮች አሉ። እነኛ መረት ናቸውን ትልቁ የመጣንበት ትልቁ ይሄ ነው። የዘር ግብአት፣ የኬሚካል ግብአት፣ የሰራተኛ ግብአት። እኛም ሰራተኛ እንሸጣለን፣ እናመርታለን ሰራተኛ ማለት እንችላለን። ምክንያቱም ግራጁዌቶች አሉ እኛ ጋ፣ በተለይ በሆርቲካልቸር ዘርፍ ተማሪዎችን እናወጣለን። ስለዚህ እነኝ የወጡት ተማሪዎች ለሌሎቹ አምራቾች ግብአት ናቸው። እኛም ደግሞ ከሌሎቹ ምርጥ ዘር፣ ኬሚካል የመሳሰሉትን የምናገኝበት ጥሩ የሆነ ትስስር የምንፈጥርበት መድረክ ነው። ጠቀሜታው ያው ፈርጀ ብዙ ነው። በተለይ አገራችን ኢትዮጵያ በጣም ለም መሬት እንዲሁም ደግሞ ከፍተኛ የውሃ አቅም ያላት አገር ነች። ይህንን ደግሞ እድል ተጠቅሞ መስራት ትልቅ ውጤት ያስገኛል እና ይሄ የኤግዚቢሽኑ መዘጋጀት በተለይ በተለይ ወደ ውጭ ለመላክ አምራችና ገዢውን እንዲሁም ደግሞ ሌሎች የምርምር ተቋማት፣ አማካሪ ድርጅቶች፣ የግብዓት አቅራቢዎች የመሳሰሉት የሚገናኙበት መድረክ ስለሆነ ጠቀሜታው እጅግ በጣም ጉልህና ከፍተኛ ሚና የሚጫወት ነው ብዬ ነው ማምነው እና በየዓመቱ ብቻ ሳይሆን ኢቨን በየስድስት ወሩ አካባቢ ቢዘጋጅ በራሱ ትልቅ ነገር ይፈጥራል። ምክንያቱም ያልሰሙ ባለሀብቶች፣ ያልሰሙ ገዢዎች፣ ያልሰሙ ግብዓት አቅራቢዎች የመሳሰሉት በቅርበት የመገናኘት እድል ይኖራቸዋል እና ፈርጀ ብዙ ጥቅም ነው ያለው። በአጠቃላይ ፈርጀ ብዙ ጥቅም ነው ያለው ወደ ውጪ በመላክ የዶላር ወይም የውጭ ምንዛሬን ከማስገኘት አንጻር ትልቅ ትልቅ ሚና ነው ያለው ትልቅ ሚና ነው ያለው ብዬ ነው የማስበው። እዚህ ከመጣን በኋላ ብዙ ካምፓኒዎችን ተዋውቀናል፣ ብዙ ነገሮችን ተዋውቀናል። ኢቭን ከኬሚካሎች የኬሚካል ጥረት ነበራቸው ና የኬሚካል እንትኖችን አምራቾችን ተገናኝተናል። ብዙ ፍላወር አምራቶች አሉ። እዛ ማምረት የሚቻል ለፍላወር ቦታዎችን ኢንቨስት እንዲያደርጉ ብዙ ነገሮችን ሰዎች ጋር ተግባብተናል። ብዙ ፎሪኖሮችን ተገናኝተናል ና በጣም ጥሩ ጅማሬ ነው። ደስ የሚል ነው። ብዙ አይነት ሰፕላየሮች ይመጣሉ እዚህ። ኦልሞስት አብዛኞቹ እርሻዎች እዚህ የመገናኘቱ ሚንስ ይፈጠራል ና ፕሮዳክታችን ለማስተዋወቅ ፕሮዳክታችን እንዴት ይሰራ የሚለውን ለአብዛኛው እዚህ ቪዚት ለሚያደረገው ሪሌትድ የሆነ ቪዚተር ስለሚመጣ ለማስረዳት ለማሳወቅ ይጠቅመናል። ማለት በጣም ትልቅ እድል ስለሆነ ብዙ አምራችና አቅራቢው የሚገናኝበት ገዢውም እንዲሁ የሚገናኝበት ስለሆነ በጣም ትልቅ እድል ነው የሚፈጥረው። እንደዚህ አይነት ኤክስፖዎች በጣም ጥሮች ናቸው። ለወደፊትም በተደጋጋሚ ሊደገም ይገባል። ምክንያቱም ምንድን ነው ባየሮችን፣ ግሮወሮችን፣ የተለያየ ኤግዚቢተሮችን ኢዝሊ በአንድ ቦታ ላይ የማግኘት ቻንሶች ይኖሩሻል። ዋን ቱ ዋን ዲስከሽኖች ይኖሩሻል። ይሄ ከገበያውም አንጻር ትልቅ ትስስርን ይፈጥራል ብዬ አስባለሁ እና ለወደፊት በደንብ ሌሎች ባይሮችም ከተለያየ ሀገር ወርልድ ዋይድ ሰዎችን ኢንቫይት በማድረግ ሰፋ ያለ እንደዚህ አይነት ነገሮችን ክሬት ማድረግ እንዳለባቸው አስባለሁ። ብሪደሮች ነን። እነዚህ የምታያቸው የሚያማምሩ ቫራይቲዎችን እኛ ነን የምናዳቅለው። እኛ ነን የመጀመሪያውን ኢኒሻል ፕላንት የመጀመሪያውን ችግኝ የምንሰጠው እኛ ነን። ለግሮሮቹ፣ ለአምራቾቹ ማለት ነው። ለዚህ ዋናው ቤዙ እኛ ነን ማለት ነው። ይሄ ካምፓኒ ሜንሊ አበባ ነው። አበባ ያው አበባ ከትሮዝ የሚባላለ ሮዝን ይጨምራል። ሌላ ፖትሮዝ የሚባላለ ከአበባም ደግሞ እነ ሰመር ፍላወር የሚባሉ አሉ፣ ሌላ አይነት አበባዎች። የእኛ ግን ድሮይተርስ የሚባለው ሜንሊ ሮዝን እና ፖት ሮዝ ላይም እንሰራለን፣ ሰመር ፍላወር ላይም እንሰራለን። የተለያዩ የሆርቲካልቸራል ፍሩቶችን ይዘን መተናል። እዚህ ጋር ለመስታወቅ አፋርን እንደ ተምር፣ አቮካዶ፣ ባባያ፣ ሙዝና። የተለያዩ ቲማቲምና ሽንኩርት ይዘን መጥተናል። ቀየር ነው ብዙ ቆይተናል። አፋር በረሃ ነው ብዙ አይመረትም የሚባል ስም እያስቀረ ነው መጥተናል አሁን ሙዙ እስከ ኤክስፖርት ማድረግን ጀምረናል። ተምርም ደግሞ በጣም ብዙ እያመረትን ነው፣ ድሮ ያልነበረውን አሁን በጣም በብዙ እያመረትን ያለ ነው። የኛ ምርቶች ምንድን ናቸው? ባዮ ኮንትሮልስ ወይም ደግሞ ባዮሎጂካል ክሮፕ ፕሮቴክሽን ፕሮዳክቶች ይባላሉ። ያ ማለት ምንድን ነው? ለተለያየ አይነት እርሻዎች ሕይወት ባላቸው ነገሮች በሽታን አዲስ ቴክኖሎጂ ነው ለኢትዮጵያ። ሕይወት ባላቸው ነገሮች በሽታንና ተባዮችን የመቆጣጠሪያ መንገዶች ናቸው። እነሱም ለምሳሌ እዚህ ላይ ቦርድ ላይ የተጠቀሱት አሉ፣ ፈንገሶች አሉ፣ ኢንሴክቶች አሉ ባክቴሪያ ቫይረስ ሆነው ግን የሚያገለግሉት ግን ለእርሻችን ላይ የሚጠቅሙ ማለት ነው። ሌሎቹን በሽታዎችን ለመቆጣጠር ኢንሴክቶችን ለመቆጣጠር የምንጠቀምባቸው ማለት ናቸው። ሀገራችን ያልተጠቀመችበት ነገር ነው እንጂ ሆርቲካልቸራል በጣም አዋጭ ነገር ነው ብዬ ነው የምወስደው። ምክንያቱ ከብዙ ሀገሮች አንጻር እኛ ፈርታይል የሆነ አፈር አለን። በቂ የሆነ የውሃ ክምችት አለን። አንደርግራውንድ ይሁን ያው እንትን ይሁን ብዙ የውሃ እንትን አለን ያ ነገር ተጠቅመን ብዙ ነገር ነው ሀገራችን መለወጥ የምንችል አቅም አለን፣ ፖቴንሻል አለን ብዬ ነው የምገምተው። እና ያ ነገርን ያለን ፖቴንሻል በአግባቡ ከተጠቀምን እንደ ማንኛውን ሀገር ራሳችን እንችለን ሌላ ሀገር የምንሆንበት ሚኒስቶችን አሉ። ኢንዱስትሪ ያለው ጠቀሜታ ምንድን ነው? አሁን ላይ በእኛ ሀገር ላይ የተለመደው ምንድን ነው? ኮንቬንሽናል ወይም ደግሞ በፔስ ሳይድ ላይ በአግሮ ኬሚካልስ ላይ የተመሰረተ በሽታና ተባይን የመቆጣጠሪያ መንገድ ነው በብዛት የምንጠቀሙ። ይሄ ግን ቴክኖሎጂ ምን ነው የሚጠቅመን? ሰስተናብል አግሪካልቸር ያ ምንድን ነው? ሴፍ ኢንቫይሮንመንት ለሰራተኞች፣ ለአካባቢው፣ ለኤኒ ወተር ሶርስ ሊሆን ይችላል የምንጠቀምበት፣ አፈራችን ላይ ሪስክ ለመቀነስ ሌስ ፔስ ሳይድ ለመጠቀም፣ እነዚህ ቴክኖሎጂ ስንጠቀም ኤን አድቫንቴጅ እናገኛለን ማለት ነው። ዘርፉ እንግዲህ በጣም ፖቴንሻል ያለው ያለውና በተለይ ኢትዮጵያ ላይ ትልቅ ለውጥ ያመጣል ተብሎ ከሚታሰቡበት ዘርፎች አንዱ ነው። ግን በጣም የራሱ ትልልቅ ቻሌንጆች አሉት። ጥቂቶቹን ለመግለጽ ያህል ከአክሰስ ቱ ፋይናንስ ብንነሳ የአክሰስ ቱ ፋይናንስ ችግር አለበት። የኢንፑት አቅርቦት ችግር አለበት። ከሎጂስቲክ ጋር በተያያዘ እነዚህ ኮልድ ትራክ ቼኖች ፐርሻብል ፕሮዳክቶች እንደመሆናቸው መጠን ሆርቲካልቸር ላይ ያሉት ፕሮዳክቶች ከኮልድ ቼን ጋር ከእንደነዚህ አይነት ጋር ተያይዞ ያሉ በጣም ዘርፈ ብዙ ችግሮች አሉበት በዋናነት ለምሳሌነት እኛም በዚህ ፕሮጀክት የምንሰራው ስራ ምንድን ነው? በሆርቲካልቸር ዘርፍ በተለይ ማርኬቲንግ ዘርፉ ላይ ያለውን ችግር የመቅረፍ ስራዎች ላይ ነው፣ ሲስተም ላይ ነው ምንሰራው እና እንደ ሶሉሽን አንዱ ፕሮፖዝ አድርገን እየሰራንበት ያለ ነው። ከግብርና ሚኒስቴርና ከሆርቲካልቸር አሶሲሽን ጋር በጋራ በመሆን ሲ ኢትዮጵያ ወይም ናሽናል ስቴክሆልደር ፕላትፎርም እንደ ሀገር በመመስረት በዘርፉ ያሉትን ችግሮች ለመቅረፍ ከምንሰራቸው ትልልቅ ስራዎች አንዱ እሱ ነው ማለት ነው። በዘርፉ ላይ ብዙ አይነት ችግሮችን ሊያጋጥሙ ይችላሉ። ሞደሰስ በደንብ አድርጎ እንትን ማለት ያስተምሮ ወደ ስራ ባለ ማስገባት ብዙ ነገሮችን ሊኖሩ ይችላሉ። የሰው ኃይል እያለን ግን ደግሞ የተማረ ኃይሉ ወደዛኛው የሚያስፈልገበት ቦታ ባለመግባቱ ያው አንዳንድ ነገሮችን ሊኖሩ ይችላሉ። ለመሬት እያለን ያው በአግባብ አለመጠቀማችን ደግሞ አንድ ጉዳይ ነው። እሱ አንድ ችግር ብዬ ነው ወስደው። ለውጦች አሉ፣ የተሻሻለ ነው፣ ግን የእኛን ከጠየቅሽን በጣም ትልቁ ችግር ሎጂስቲክስ ነው። ማጓጓዝ በጣም እንቸገራለን። ያ ነው እንጂ ሌላው ነገር ያው ለውጥ አለ፣ መሻሻሎች አሉ። ስለዚህ ጥሩ ነው። ያው የሞከርን ነው እንዲሁም አልተነካም ብዬ ነው የማስበው ኔ ግብርና ነው። የሚገና ነው። በጣም ትልቅ አቅም ነው። አትክልትና ፍራፍሬ በባህሪው የሚበላሽ ነው፣ ፐርሼብል ክሮፕ ነው የምንለው እና እነኚህ ጋር ስናይ ደግሞ በተለይ በተለይ የመንገድ አክሰስ ውስንነቶች አሉ። በጣም መንገድ ከተበላሸ እንግዲህ በአንድ ሰዓት በሁለት ሰዓት መድረስ ካልቻለ አትክልትና ፍራፍሬ የተበላሸ ነው የሚሆነው ኦልሞስት ከ ስልሳ በላይ የሚሆነው ሎስ የሚመጣው በመንገድና ና በመሳሰሉት ነገር ነው። እና እነኚህ እነኚህ ችግሮች አሉ። ሌላው ግብአት ወቅቱን ጠብቆ ግብአት አይቀርብም የቀረበውም ግብዓት ደግሞ በሰዓቱን ጠብቆ ስለማይሰራጭ እነኛ አትክልትና ፍራፍሬው ላይ በጣም ውስንነት አለ። ሌላው ደግሞ ምንድን ነው ውስንነት የምለው በተለይ በተለይ ኮንሳምሽን ላይ አትክልትና ፍራፍሬ እንደ አማራጭ እንጂ እንደ ዋና ምግብ አይደለም የሚታየው። ይህም አንድ ውስንነት ነው። አሁን ላይ ግን የተወሰነ ለውጦች አሉ። አትክልትና ፍራፍሬን እንደ ዋና ሜኑ አድርጎ የመቁጠር እነኝህ ለውጦች አሉና ወደፊት መንግስትም እኛም ጭምር በተለይ እንደ አሰልጣኝ እኛም እነሱ ነገሮችን በስልጠና በተለያዩ መድረኮች እንደዚህ በመገኘት ትልቅ ትኩረት ሰጥተን ማስተማር ይጠበቅብናል። እኛ ጋር ያለ ችግር ሌሎቹ ጋር ላይኖር ይችላል፣ ወይም ሌሎቹ ጋር ያለ ችግር እኛ ጋር ላይኖር ይችላል። ግን እንደ አጠቃላይ መንግስት ትልቅ ትኩረት ቢሰጠው፣ ትኩረት እውነቴን ነው ትኩረት ትልቅ አስተዋጽኦ ያደርጋል ከታች ቀበሌ አመራር ጀምሮ እስከ መንግስት ከፍተኛ የፌዴራል አመራሮች ምክንያቱም ሀገሪቱ 85 ወይም ፕላስ ማይነስ የሆነ የግብርና ዘርፍ ላይ ነው የተሰማራቸው። ስለዚህ ግብርናው ላይ መንግስት ከፍተኛ ትኩረት ከተደረገ የበለጠ ደግሞ ተነሳሽነትን ይፈጥራል ብዬ ነው የማስበው። ይሄ ዘር ከማምጣት አንጻር፣ ሌሎች ግብአቶችንም ከማስገባት አንጻር ዘርፉ ላይ መንግስት ሞር ትኩረት ቢያደርግበት የበለጠ ስራ መሰራት ይቻላል። ምክንያቱም በእኛ ዙሪያ በእኛ ዘርፍ ውስጥ ያሉ ባለሀብቶች መበረታታት የሚችሉት መንግስት ትልቅ ትኩረት ሲሰጥና ትኩረቱ ላይም ደግሞ ኮሚትር ሲሆን ሲሆን የበለጠ ውጤት ይመጣል በእርግጠኝነት። ብዙ ማነቆዎች አሉ። ያው ግብርና ራሱን የቻለ ብዙ ቻለንጆች አሉት። ሌላው ከመንግስት ሳይድ ሊስተካከል ይገባል የምላቸው አንዳንድ ቻለንጆች ምንድን ነው? አንዳንድ እቃዎች ኢንፑት ስናስገባ ኮምፕሊኬሽኖች አሉበት፣ ረዥም ጊዜ ይፈጃል። እዚህ ስኪደርስ ድረስ ችግኝ ነው ያለው እና ያንን ማሳ ላይ ደግሞ ይሞታል። ኬሚካሎች አሉ፣ ፈርቲላይዘሮች አሉ፣ እነሱ ፕላስቲኮች አሉ፣ እና እነሱ ብዙ ጊዜ ይፈጃል እዚህ ስኪደርስ። እና እሱ ነገር ቢስተካከል ባይ ነኝ። ሌላው በብሪደር ሳይድ ምንድን ያለው ችግር ብሪደርስ ራይት ም ይባላል እና እሱም ጠንከር ያለ ሕግ የለውም ኢትዮጵያ ውስጥ። እሱም ሕግ ቢስተካከል፣ ምክንያቱም አንድ ዝርያኛ ለማድረስ ከአምስት እስከ ሰባት ዓመት ይፈጃልና ብዙ ሪሶርስ እንጠቀማለን፣ ብዙ ታይም እናጠፋለን። እና ያን ኢዝሊ ሰው ወስዶ በቀላሉ ይተክላልና ያ መጠበቅ አለበት ብሪደርስ ራይት፣ ስትሮንግ መሆን አለበት ብያ አምናለሁ። ሌጋል ፍሬምወርኩ ላይ ፖሊሲ ለውጥ ይፈልጋል ብያ አምናለሁ። በተደጋጋሚ እየጠየቅን ነው ያ ማለት ምንድን ነው እነዚህ ፕሮዳክቶች አግሮ እነዚህ ባዮ ኮንትሮል የምንላቸው ፕሮዳክቶች እኛ ሀገር ላይ ለመጠቀም ፕሮዲውስ ለማድረግ ኢምፖርት ለማድረግ ክሊር የሆነ ፖሊሲ የለም። ስለዚህ ኢቭን ለማምረት ኢትዮጵያ ላይ እነዚህን ፕሮዳክቶች ኢትዮጵያ ላይ ብናምርት አድቫንቴጁ ምንድን ነው? አሁን ትንሽ እኛ ማነቆ የሆነብን ፕሮዳክታችን ለማዳረስ ብዙ እርሻዎች እንዲጠቀሙ የከበደን ነገር ምንድን ነው? አብዛኛው ሁሉም ፕሮዳክት የሚመጣው ከኬንያ ነው፣ የእኛ ፕሮዳክቶች የሚመጡት። ስለዚህ እርሻዎች ለፍሬት ይከፍላሉ ማለት ነው። አንዳንዴ ከፕሮዳክቱ የበለጠ ለፍሬት የሚያወጡት ወጪ ይበልጣል። በዚህ ምክንያት ልቢ ዲስካሬጅ ዩዝ ባዮኮንትሮል። ስለዚህ እኛ አገር ላይ ግን ፖሊሲው ተስተካክሎ ሀገራችን ላይ ማምረት ከቻልን ብዙ እርሻዎች ይህን ቴክኖሎጂ መጠቀም ይችላሉ። ስለዚህ ፖሊሲው ቢቀየር እና ባዮሎጂካል ባዮኮንትሮል ዩዝ ኢን ኢትዮጵያ ክሊር ፖሊሲ ቢኖረው ትል ብያን አድቫንቴጅ እንግዲህ ለአገር ውስጥም ለውጭ ባለ ሀብቶችም ኢትዮጵያ የሆርቲካልቸር ምርት አምርቶ ለመላክ ለሀገር ውስጥም ለማቅረብ በጣም ምቹ ከሚባሉ በጣም ጥቂት አገሮች ተርታ የምትሰለፍ ነች። ለኮንሶምሽን ብቻ ሳይሆን የአትክልት ዘርም ለማምረት በዓለም አቀፍ ደረጃ በጣም ጥቂት ከሚባሉ አገሮች ተርታ የምትሰለፍ ነች። የአትክልት ዘር ብዙ ያልተሰራበት ዘርፍ ነው። በተለይ ሀይብሪድ ሲርስ የምንላቸው ሁለት ኩባንያ ብቻ ነው ኢትዮጵያ ውስጥ ያለው። በቫሊ ዋይዝ አንዳንድ ሲድ አንድ ኪሎ ከወርቅ አንድ ኪሎ ዋጋ የበለጠ የሚያወጡ ስራዎች አሉ። ከስራ ፈጠራ አንጻርም ትልቅ እድል መፍጠር የሚችሉ ናቸው። ከውጭ ምንዛሪም አንጻር ሰፊ እድል የሚያመጡ ናቸው። ለአውሮፓና ለመካከለኛው ምስራቅ በጣም ምቹ የሚባል ቦታ ላይ ነው ያለ ነው። የኢትዮጵያ አየር መንገድ እንግዲህ ከመቶ ሰላሳ በላይ ዴስቲኔሽኖች ይበራል። እንግዲህ የባቡር ኮኔክሽናችን ጅቡቲ ድረስ አለ። የኤሌክትሪክ አቅርቦታችን በጣም ጥሩ የሚባል ነው ያለው። እንግዲህ በቂ የሚባል ከግብርና መሰረት ያለው አምራች ኃይል ኢትዮጵያ ውስጥ አለ፣ የተማረም ያልተማረም አምራች ኃይል አለ። አመቱን ሙሉ ፀሐይ ማግኘት እንችላለን። ዳይቨርስ አግሮ ኢኮሎጂ ያለን የተለያዩ አይነት ምርቶች ለማምረት የሚያስችል ሰፊ የሆነ ስነ ምህዳር ያለበት ሀገር ነው። እንግዲህ ባለሀብቶች ይህንን ቢጠቀሙ ዊን ዊን ሴናሪዮ መፍጠር ይችላሉ፣ ለራሳቸውም እንደ ሀገር መጥቀም ይችላሉ ብለን እናስባለን። በጣም ትልቅ ፖቴንሻል ያለው ሴክተር ነው በተለይ ሆርቲካልቸር ለሴቶች ለሴቶች የስራን እድል ከመፍጠር አንጻር እንዲሁም በሀገሪቱ ውስጥ ያለውን ትልቅ የስራ ችግር ከመቅረፍ አንጻር ትልቅ ፖቴንሻል ያለው ነው። አገራችን እንደሚታወቀው በሆርቲካልቸር ዘርፍ ትልቅ ፖቴንሻል ያላት ሀገር ናት። እንደነዚህ አይነት ኤክስፖች ደግሞ ያንን ፖቴንሻላችንን አውጥተን የምናሳይበት ራሳችንን ለኢንተርናሽናል ማርኬቱ የምናስተዋውቅበት፣ ነገ ጠዋት ትልልቅ ነገሮችን ኤክስፖርት ለማድረግ ኔትወርክ የምንፈጥርበት ዘርፍ ነውና ብዙ ችግሮችን ከመቅረፍ አንጻር ሆርቲካልቸር ለሀገራችን በጣም ትልቅ በተለይ የስራ እድልን ለሴቶች ከመፍጠር አንጻር ትልቅ ሚና ይጫወታል ብዬ አስባለሁ። አንደኛ ትልቅ የስራ እድል ነው የሚፈጥረው ለብዙ ዜጎች፣ ከዛ ደግሞ ብዙ ፎሬን ከረንሲ እናስገባለን። ስለዚህ ያ ለሀገራችን በጣም ትልቅ ጥቅም ነው ያለው። እንደ ሀገር ትልቅ የሆነ የአትክልትና ፍራፍሬ አቅም አለን። ምክንያቱም የውሃ ችግር የለብንም። ግራውንድ ወተር አለ። በተለይ በተለይ ደግሞ ሪፍት ቫሌ አካባቢ ያሉ እነኚህ የኮሪደር የምንላቸው አካባቢዎች አላጌን ጨምሮ በአትክልትና ፍራፍሬው እምቅ የሆነ ፖቴንሻል ነው ያለው። ስለዚህ ይህን ደግሞ አሁን ጅምሮች አሉ እንጂ ያለብንን መጠቀም ያለብንን ያክል አልተጠቀምንም። አሁን እኛም እንደ ኮሌጅ የጀመርናቸው ነገሮች አሉ። የከርሰ ምድር ውሃን መጠቀም ከዚህ በፊት ታርሰው የማያውቁ መሬቶችን ሁሉ ወደ ስራ ገብተው የውስጥ ገቢን ማሳደግ፣ አርሶ አደሩን ማስተማር። ምክንያቱም እኛ በአሰልጣኞች ነን። ከሁሉም ኢትዮጵያ ክፍል የመጡ ተማሪዎችን በአትክልትና ፍራፍሬ፣ በሌሎችም ዘርፎች እናስተምራለን። ከዛ ባሻገር ደግሞ ምርቱን እያመረትን እስከ ኤክስፖርት ለማድረግ ነው አሁን ጥረታችን። አሁን ትልቅ ኢንተርፕራይዝ አቋቁመናል። እሱ ኢንተርፕራይዙ ያለውን የመሬት ኃይል የመሬት እምቅ ሀብትና ውሃን ተጠቅመን ከዚህ በተሻለ ማምረት የሚለውን ፕሪንሲፕል ነው እየተከተልን ያለ ነው። ያው አገራችን ከመሬት ውሃ እንዲሁም ደግሞ በጣም ታታሪ የሆነ የሰው ሀብት ያላት ነች። እንዲሁም በቀላሉ መሰልጠን የሚችል ማህበረሰብ ነው። ኢቨን ቲፒካሊ የእኛን እርሻ ብንወሰድ አካባቢው ላይ እንደዚህ አይነት ስራዎች ተሰርተው አያውቁም ነበረ። እኛ ግን ወደ ስራው ከገባን በኋላ የአካባቢው ማህበረሰብ አንደኛ ስራውን ተቀብሎ አላማውን ተቀብሎ ከሀገር ውስጥ ምርት እስከ ኤክስፖርት ድረስ መስራት የሚለውን አላማ በመያዝ የተለያዩ የስራዎችን በአጭር ጊዜ ውስጥ በመልመድ ወደ ስራ ነው የገቡት እና እንደነዚህ አይነት ኤግዚቢሽኖች መዘጋጀታቸው የስራ እድል መፍጠር ምንም አጠያያቂ አይደለም፣ በጣም አጠያያቂ አይደለም። በጣም ብዙ የሰው ኃይል ነው የሚይዘው አንድ ሄክታር በፈሮ ኢሪጌሽን ለማምረት ቱ ዘ ሚኒመም ከአምስት እስከ ስምንት ሰው ይይዛል። ሶ በዚህ ካልኩሌሽን በዚህ ስሌት ስንሄድ በጣም ከፍተኛ የሰው ኃይል ይይዝልናል ማለት ነው እና ከስራ ዕድል ከመፍጠር አንጻር ትልቅ ጠቀሜታ አለው። እንዲሁም ደግሞ ከየገበያ ትስስር ከመፍጠር አንጻር ምንም ጥያቄ የለውም። በቃ ምክንያቱም እዚህ ጋር አምራች አለ ችግኝ አቅራቢ አለ፣ መድኃኒት አቅራቢ አለ፣ አማካሪ ድርጅቶች አሉ። እንዲሁም ደግሞ የተለያዩ አገር በቀልና መንግስታዊና መንግስታዊ ያልሆኑ ተቋማት አሉ በዚሁ ሴክተር ውስጥ የሚሳተፉና ሁላችንንም እያገናኘና እያስተሳሰረ እኛ የሌለንን ነገር ከነሱ እነሱ የሌላቸውን ነገር ከኛ እያገናኘ በጣም ጠቀሜታው የጎላ ነው ብዬ ነው የማስበው። ኢንተርምስ ኦፍ ፎሪን ካረንሲ ለማግኘት ትልቁ ትልቁን አድቫንቴጅ በዛ አገሪቷ ትጠቀማለች። ከዛ ጎን ለጎን ደግሞ አኮንሚት የተደረገው የኢምፕሎይ ቁጥርም ቀላል አይደለም። ስለዚህ ሜቢ ኢን ተርምስ ኦፍ ነምበርስ ላልናገረው እንችላለን፣ ግን ኢምፓክት ኢዝ ቢግ ትልቅ ነው ብዬ አምናለሁ። በአብዛኛው አብዛኛው ኢትዮጵያ ላይ ያሉ ኩባንያዎች ባለፉት ዓመታት ያካበተ ልምድ መያዝ ችለዋል። ካፒታል በተወሰነ መልኩ ማሳደግ ችለዋል። የሰው ኃይላቸውን አብቅተዋል። ማርኬት ላይ ጥሩ ስማቸውን መዘርጋት ችለዋል። በዓለም አቀፍ ደረጃ ተፎካካሪ መሆን ችለዋል። በተለይ በአበባው ትልቅ ፕሮግረስ አለ። እንግዲህ ባለፉት ዓመታት የነበሩትን የተለያዩ ጫናዎች ተቋቁሞ የተለያዩ ግጭቶች፣ ኢንስታቢሊቲዎች፣ የኮቪድ ኢምፓክት ተቋቁሞ እዚህ መድረስ ችለዋል ማለት ነው። አብዛኞቹ እንግዲህ የኤክስፓንሽን ፍላጎት አላቸው። እያጋጠሙ ያሉ ተግዳሮቶች መፈታት ከተቻለ ስራቸውን የማስፋፋት ፍላጎት አላቸው። ይህም ደግሞ የሀገሪቷን የውጭ ምንዛሬ ግኝት ለማሳደግ አይነተኛ ሚና ይጫወታል ብለን እናስባለን። በተጨማሪም ለተማሩም ላልተማሩም ወገኖቻችን ተጨማሪ የስራ እድል ይፈጥራሉ ብለን እናስባለን። ከዚህም ጋር ተያይዞ ለሌሎች የኢኮኖሚ እንቅስቃሴዎችም ትልቅ ድጋፍ ያደርጋሉ ብለን እናስባለን። ሀገራችን ኢትዮጵያ በርካታ ጸጋዎች ያሏት በተለይ ለሆርቲካልቸር ሴክተሩ ልማት ምቹ የሆነ ሰፊ የመሬት ሀብት ያላት፣ የውሃ ሀብቷ ለዚህ ምቹ የሆነ በቂ ታታሪና የሚሰራ አክቲቭ ወይንም ወጣት ሰሪ ሀይል ያላት ሀገር ናት። አስራሁለቱን ወር ሙሉ የሆርቲካልቸር ምርቶችን ማምረት የምትችልና ለሀገር ውስጥ ምርትም ለውጭ ገበያ ማቅረብ የምትችል ሀገር ነች። ይህን መሰረት ተደርጎ እንደ ሀገር አራት ስትራቴጂክ ኦብጀክቲቮች አሉን በግብርና ሚኒስትር። የመጀመሪያው የምግብና ስርዓተ ምግብ ዋስትናን ማረጋገጥና የምግብ ሉዓላዊነትን ኦን ማድረግ ነው። ይሄም አንዱ ይሄንን የምናደርግበት የሆርቲካልቸር ዘርፉ ነው። በሁለተኛ ለሀገር ውስጥ አግሮፕሮሰሲንግ ኢንዱስትሪዎች ሊሆን የሚችል የሆርቲካልቸር ምርት በቬጅቴብል፣ በፍሩትና በስራ ስር ሰብሎች ለሀገር ውስጥ ኢንዱስትሪዎች ግብአት ሊሆኑ የሚችሉ ምርቶችን በሀገር ውስጥ በማምረት ኢምፖርተን ሰብስቲትዩት ማድረግ ይሄ አንዱ ትልቁ ኦብጀክቲቫችን ነው። ሌላው ለኤክስፖርት የሚሆኑ ነው። ቡናን ጨምሮ አበባን፣ የተለያዩ የአትክልትና ፍራፍሬ ምርቶችን በሙሉ በሀገር ውስጥ በማምረት ከሀገር ውስጥ ፍጆታ በተጨማሪ ለውጭ ገበያ በማቅረብ ነው። አጠቃላይ ግብርና እስካሁን ድረስ በመጣንባቸው ሀገራችን ከኤክስፖርት የምታገኘውን የውጭ ምንዛሬ ግንባር ቀደም ሆኖ የሚመራው ግብርና ነው። ከግብርና ሴክተሮች ደግሞ ከ75% በላይ የሚሆነውን የሚይዘው የአትክልትና ፍራፍሬ ሴክተሩ ነው። ስለዚህ በኤክስፖርትም ሰፊ አስተዋጽኦ የሚያደርግ ሴክተር ነው። አራተኛው ስትራቴጂክ ኦብጀክቲቫችን የስራ እድል ፈጠራ ነው። በርካታ ወጣቶችን፣ ሴቶችን የስራ እድል መፍጠር የሚችል ሴክተር ነው። ሁላችሁም እንደምታውቁት ብዙዎቹ የአትክልት የፍራፍሬና የአበባ እርሻዎቻችን በርካታ ወንድምና እህቶቻችንም ጭምር የስራ ዕድል የፈጠረ ሴክተር ነው። ስለዚህ እነዚህን አራቱን ስትራቴጂክ ዓላማዎች በማሳካት በኩል መሰራት የሚገባቸውን ስራዎች እንደ ሀገር፣ ካለው የሆም ግሮን ኢኮኖሚክ ሪፎርም ወይም የሀገር በቀል ኢኮኖሚክ ማሻሻያ ጋር በማያያዝ ፖሊሲዎቻችንን አብዴት አድርገናል። ስትራቴጂዎችን ዴቨሎፕ እያደረግን ያለ ነው በአሁኑ ሰዓት እንደ ሀገር የምንመራበት የሆርቲካልቸር ልማት ወይንም የአትክልትና ፍራፍሬ ልማት አበባን ጨምሮ ማለት ነው። የእሱን ስትራቴጂ የሚመለከታቸው ምሁራን በዩኒቨርሲቲ፣ በምርምር ተቋማት፣ በኢንተርናሽናል ኦርጋናይዜሽን እንዲሁም በሆርቲካልቸር ሴክተር የተሰማሩ ፕራይቬት ሴክተሮችም ጭምር እውቀቱ አላቸውና ይመለከታቸዋል የምንላቸውን ሴክተሮች በሙሉ በማሳተፍ እንደ ሀገር ለመጀመሪያ ጊዜ የሆርቲካልቸር ስትራቴጂን ማዘጋጀት ችለናል። በዚህ ስትራቴጂክ በአነስተኛ አርሶ አደሮች ከሚመረተው የአትክልትና ፍራፍሬ ጀምሮ በትልልቅ ኢንቨስተሮችም ጭምር የሚለሙ የአትክልት የፍራፍሬና፣ የስራስር እንዲሁም አበባን ጨምሮ ምን መሰራት አለበት የሚል ስትራቴጂክ የሆኑ ስራዎችን በመለየት ስራዎችን እየሰራን ነው የፖሊሲ አብዴቱን ስናነሳ እንዲሁም ለማንሳት ሳይሆን ብዙ ጊዜ ፖሊሲዎቻችን የሀገር ውስጥም ሆነ ከውጭ የሚገቡ ኢንቨስተሮቻችንም በተለይ በእንደዚህ አይነት ሴክተር የሚሰማሩትን በማበረታታት ጉዳይ የሚገጥሙን ቻሌንጆች ወይ ተግዳሮቶች ነበሩ። እነዚህን ሊፈቷ የሚችልና የውጭም የሀገር ውስጥ ኢንቨስተሮችን ወይ የግል ባለሀብቶችን በሴክተሩ ላይ ገብተው የበኩላቸውን አስተዋጽኦ እንዲያበረክቱ በፖሊሲ ሰፖርት ማድረግ በሕግ ማዕቀፎችም ጭምር የእነሱን ፍላጎቶች በየጊዜው እያየን አካተን የተሻለ ፖሊሲ አለን። በአሁኑ ሰዓት የተሻለ የሕግ ማዕቀፍ አለን። የተሻለ ስትራቴጂዎች አሉን። ልክ አሁን በስትራቴጂችን የሆርቲካልቸርን ልማት በምናስብበት ጊዜ ያላቸው ሸልፍ ላይፍ እጅግ በጣም አነስተኛ ስለሆነ የተለያዩ አግሮ ሎጂስቲኮችን እጅግ የሚፈልግ ሴክተር ነው። እነዚህን አግሮ ሎጂስቲኮች አሟልተን ጥራታቸው፣ መጠናቸው ምንም ያህል ሳይቀንስና ሳይበክል ለሀገር ውስጥ ገበያም እንዲሁም ለውጭ ሊጓጓዙ የሚችሉባቸውን አግሮ ሎጂስቲኮች ልናሟላ የምንችልበትን በስትራቴጂ አካተናል። ከዛም በተጨማሪ ልክ የኢንዱስትሪ ፓርኮችን አንድ አካባቢ ላይ ሰርተን በሌሎች አምራች ኢንዱስትሪ ላይ እያመጣን ያለውንም ለውጥ በተሻለ ውጤታማ ለማድረግ በስትራቴጂያችን የሆርቲ ፓርኮችም ጭምር እንዲኖሩም በተመረጡ የሆርቲካልቸር ሀብ ናቸው ወይም ፖቴንሻል ኤሪያ ናቸው ብለን በምንላቸው አካባቢዎች ላይ ወደፊት የሆርቲ ፓርክ ኖሮን እነዚህም ምርቶች ለማምረት እነሱንም አጓጉዞ ለሀገር ውስጥ ገበያ፣ ለውጭም ለማጓጓዝ በሚያስችል መልኩ ለመስራት በተሻለ ስትራቴጂዎችን አዘጋጅተን እየሰራን ያለ ነው። ይህን ስራ በመስራት በሆርቲካልቸር ዘርፉ አገራችን መጠቀም ያለባትን፣ ህዝባችን መጠቀም ያለበትን እውን እናደርጋለን ብለን እየሰራን ነው። ኢኮኖሚ ውስጥ ከፍተኛ አስተዋጽኦ ስለሚያበረክተው እንዲሁም ደግሞ ከፍተኛ የውጭ ምንዛሪ ከሚያስገኙ ዘርፎች መካከል አንዱ ስለሆነው ስለ ሆርቲካልቸር ዘርፍ በዛሬው ኤንቢሲ ቢዝነስ ፕሮግራማችን ተጫዋወትን። በዘርፉ ላይ ምን ምን ችግሮች ይስተዋላሉ? ችግሮቹን በምን መልኩ ልንፈታቸው እንችላለን? ኢትዮጵያ ያላትን እምቅ የሆነ የተፈጥሮ ሀብትስ እንዴት ተጠቅመን የሆርቲካልቸር ዘርፉን ልናዘምነውና የውጭ ምንዛሪያችንን ግኝታችንን ከፍ ልናደረግ እንችላለን የሚለውን በዛሬው ኤንቢሲ ቢዝነስ ፕሮግራማችን እንዳሰስን። ኤንቢሲ ቢዝነስ ፕሮግራምን እየመራው ወደ እናንተ ያደረስኩ ዜ ሰብሎ እንድማገኝ ነበርኩ። ሳምንት በሌላ ርዕሰ ጉዳይ እስከምን